ናዲ ፈለጋ እንደዚሁም ደግሞ አዩ በነሱ መያላይ ዛቶች። አብራችሁ ይቆዩ። ወደ ዋና ቁም ነገር ከች ብያለው። እንግዲህ ዛሬ አዩ በሰራቸው ቪዲዮ ማለት ነው፣ ውቀጠው ውቀጠው እያለች መታለች ማለት ነው ኧረ ወላሂ ያች ልጅ ማለት ነው፣ ሱመያን በቃ አስባታለች ማለት ነው። አስባታለች ማለት ነው። እንደው እንደው ያውቀጥ አባባሏ ነገር በጣም ነው የሚያስፈራረው ማለት ነው። እና ሰሞኑም እንደቀድቀው ሰው አለ ማለት ነው። ሱም መያ ራስሽን ጠበቂ። እኔ እውነት በጣም ነው የምታሳዝኝ ማለት ነው። አስበውልሻ። ወደው አይደለም ጠፋ ጠፋ ያሉት ያበዙት ማለት ነው፣ ሌላ ሀሳብ ስላላቸው ነው። ስለዚህ ራስሽን ጠበቂ በሉልኝ፣ ለሱመያ አድርሱልኝ። እኔ በጣም ነው የምሳሳልሽ የሙጀሚላ እላለሁኝ ማለት ነው። እንደዚሁም ደግሞ ኡመር ማለት ነው ኡመር የሰራውን ቪዲዮ አይታችኋል። በቀደም እንግዲህ ሴድን ሶደሪ ይዘው ሂደው ሸይጣን ወይም መስተፋቀር አለበት እና ልናስለቅቀው ነው ብለው ነበር ማለት ነው እነያሱ። ነገር ግን ኡመር አወርዷቸዋል ማለት ነው እናንተ ውሸታሞች፣ ሶደሪ ሙቅ ውሃ ፍል ውሃ ነው እንጂ ዝም ብሉ ለመዝናናት ይከዳል እንጂ እንደዛ የሚያስለቅቅ ውሃ አይደለም፣ እንደስተዋሻላቸው ሲል አወርዷቸዋል ማለት ነው። ሱመያ እንግዲህ ትናንትና በሰራችሁ ቪዲዮ አይታችኋል። የሰይድ ወንድም እንግዲህ ሚስቱን አባሯታል ማለት ነው። እና ቻናል ሰታታለች ማለት ነው። አንድ ሺ ምናምን ያለው ሰብስክራይብ ማለት ነው። ቻናል ሰታታ ላይ ሱመይቴ ማለት ነው፣ የኛ ጀግና እንግዲህ እየገባችሁ ሀበረታቷት ወደፊት ምን ይፈጠር ይሆን፣ ሰ ለምን ጠፋ የሚለው ነገር ደግሞ ያሳስበና ማለት ነው። ምን አቅደው ነው እንግዲህ፣ ውቀጠው ውቀጠው እያለች የመጣችሁ አዩ ምን አስባ ነው? ምንም ሊገባኝ አልቻለም ማለት ነው። የምታወራው ጥቂት አማርኛ ነው፣ የምትቀላቀለው ሌላ ኦሮምኛ ነው። ነገር ግን ኮሜንት ላይ ሳይ ብዙ ነገሮች ይጻፋሉ ማለት ነው ማለት ነው ምክንያቱም እንግዲህ ከሱመያ በላይ ለብሳ ዘንጣ እንዲትመጣ አዩ እየፈለጉ ነው ተመልካቾቿ ማለት ነው። እንደዚሁም ደግሞ ሱመያና የዛ የሴድ ወንድ ሚስት እንግዲህ የኛ ሰዎች አይደሉም። ስለዚህ ተያይዘ ጎንደሬ ይልቀቁን ሲሉ ጓደኞቿ እየተናገሩ ነበር ማለት ነው። ብዙ ነገር ነው የታዘብኩት ማለት ነው። የሚጽፉትን እንግዲህ አዩ ውቀጠ ውቀጠው እያለከች ማለቷ ደግሞ አስፈራሪ መሆኑ የታወቀ ነው ማለት ነው። ለሱመያ ምን እንደታቀደላ ስላስ እንግዲህ አይታወቅም ሱመያ ራስሽን ጠበቂ ልጆችሽን ጠበቂ ራስሽን ተከላካይ ነው የምንለው ለማንም ጓደኛ ነው ብለሽ አድሬስሽን አታሳውቂ ምን እንዳቀዱልሽ አይታወቅም እንግዲህ ልባችን እንዳይሰበር ዶ እናደርጋለን አንቺም ሰላሞች ልጆችሽም ሰላም እንዲሆኑልሽ መልካም ሁሉ እንመኛለን እንሻላ ደግሞ ታርቃችሁ ሰሂድ ጋር የምናይበት ቀን አላህ ቅርብ ያደርግልን አብራችሁም ሰንበትን ቀን ቅርብ ያደርገው ማለት ነው ድራማ የሚያበቃበትን ቀን ቅርብ ያደርገው ነው የምንለው ሁላችንም ማለት ነው እና ያን ቀን በጣም ናፈቀና፣ ወደ ሌላው ሲሄድ እንግዲህ ሚፍታህ ወሎ ከቸው ብላል። እንግዲህ ከቪዲዮ ከሰሩ ከስንት ቀናት በላይ የሆናቸው ናዲያና ሚፍታህ፣ ሚፍታህም ትቷት እንደሄደ ናዲያም ደግሞ ወደ እናቷ ጋራ ተመልሳ ወደ ወሎ እንደመጣች እናውቃለን ማለት ነው። እንግዲህ ናዲየ ማለት ነው ወሎ ከመጣች ወዲህ አምሮባት ውበት ጨምራለች ማለት ነው። ያው ፍቅር ልንገራችሁ፣ ይህ ቪዲዮ በህት ዝም ብሎ በፍሬንድ ላይ በጓደኛነት እንሰራለን ብላችሁ ላጤ ወድና ላጤ ሴት መገና መገናኘት የለባቸውም። በማዕከል የሚፈጠር ነገር አለ ብለናል ማለት ነው። እና ከቪዲዮ መስራት ከመተዋወቅ ተነስቶ ወደ ፍቅር የሄደው ግንኙነታቸው እንግዲህ ባለመግባባት መለያየት ትችለዋል ማለት ነው። እና ልጅ ሚፍታህ እንደተሸነፈ ሲያቀ እንግዲህ ደሴ መጥቷል። ደሴ መጥቶ እንግዲህ የወሎ መዲና የሆነችው ደሴ ከች ብሎ እንግዲህ ሙጃሂድ ይዞ እስከች ብሉ፣ ሙጃሂድ ደውሎላት እንድትመጣ አድርጓታል ማለት ነው። ከዛም በኋላ ከመጣች በኋላ በጣም ነው የደነገጠችው ምክንያቱም ትወደዋለች የማይደበቅ ነገር ነው ማለት ነው። እሷ ግን የሆነ ለማለባበስ የሞከረችው ነገር አለ ማለት ነው። ምን ለመሸሽ የሆነ በቃ አላ አደለ የሆነ የወሰነችው ነገር አለ። ነገር ግን አይሆንም ማለት ነው ናድዬ፣ ማለት ነው ያስታውቅብሻላ። የአንድ ሴ ልጅ እኮ እንዴት እንዳፈቀረች ለዛ ሰው ቦታ እንዳላት በደምብ ነው የሚያስታውቅባት እና ኮስተር ማለትሽ ሙጃሂድ ለምን ይዘብኝ መጣ፣ ምን ልታርግ መጣ፣ የሚለው ነገር በጣም ደስ አይልም ማለት ነው። ሙጃሂድ ራሱ እውነት በጣም ደስ የሚልጅ ነው። ሁለተኛ ደግሞ ሚፍታህ ማለት ነው ወደ አሁኑ እንዳገኛ ስቅፍ ነው ያደረጋት ማለት ነው። እና አትንካኝ፣ በቀሰው ትንካኝ፣ አውረኝ ምናምን እንዴ ቅፍ ካደረገች በኋላ እና ማለት ነው ላይ ሚፍታህ በቃ እንደዚህ ነው የሚያሉ ወደፊት እንግዲህ መጋባት አለባቸው። በቃ ቶሎ ኒካቸውን አርጉና አብራቸው ወደ አዲስ አበባቸው መመለስ ትችላላችሁ። አንተ ስለዚህ ቤተሰብ ማዘርን ማያተንም አድርጋት ማለት ነው። ወደ አዲስ አበባቸው መሄድ ትችላላችሁ። ነገር ግን የውሸት አታስመስሉ አታስመስሉ። እኛ እናንተ ባህላል እንድትገናኙ እንጂ ለሌላ ነገር አይደለም። ስለዚህ ባህል አልተገናኙ ና አብራችሁ ኑሩ። እንደዚህ በቃ ከአዲስ አበባ ደሴ ድረስ ካስመጣ በቃ እውነት እውነት ፍቅር አለ ማለት ነው። ስለዚህ ለእሷ ታስባለህ ማለት ነው። እሷ እንደትጎዳብህ አትፈልግም። አብራችሁ ኑሩ ማለት ነው። እኛ የምንፈልገው ያን ነገር ነው። ባህል አልመጣመራችሁን ነው ማለት ነው። እና ግን ደስ ብሎኛል፣ ደሴ መተህ እሷ ልባ እንደተሰበረ እንደተጎዳ ትታት እንደሄርግ እንደከፋት አውቀህ ማለት ነው ደሴ ሲመጥህ ይቅርታ እንድታደርግልህ ወይንም በቃ ደስታዋን ለመመለስ ያረከው መጣር ማድረግ ማለት ነው። በጣም ነው ደስ ያለኝ ልጅ የሚፍታህ ስለዚህ አብሯችሁ እንድትሆኑ መቀደም ያለበትን ነገር አስቀድማችሁ አብራችሁ ሆኑ ነው የምለው ማለት ነው። እንሻላ በሌላ ቪዲዮ እንደምናያቸው ተስፋ አደርጋለሁ ሙጃሂድ ግን ማሻአላህ ብያለሁኝ ምክንያቱም የተራረቁ ሰዎች ማገናኘት ደስ ይላል ማለት ነው ፍቅር እንዳለባቸው ተረድታቸዋል ብዬ አስባለሁኝ ማለት ነው እኛም ተረድተናቸዋል ፍቅር እንዴት አድርጎ እንደሚይዝ ራሱ አታቁ ማለት ነው አጋጣሚ ነው እና ስለዚህ ፍቅራችሁን አታበላሹት ነው ምለው ማለት ነው ናዲያና ሚፍታህ እንግዲህ አብራችሁ እንደምናያችሁ አብራችሁ እንደምናያችሁ ተስፋ አደርጋለሁ ውድና የተከበራቸው ቻማ ቤተሰብ ወይ ላይክ ሸር ሰብስክራይብ ማድረግ አበረታቸው በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ